ሄዳለሁኝ ምናምን ወደ ውጭ ማውጣት ምናምን እችላለሁኝ ግን ያው ውስጤ ነው በብዙ የተጎዳውና እኔ መስራት ለእናንተ ንፈልገው ደስ የሚል ቪዲዮ እናንተ የምትደሰትበትም ቪዲዮ ነው። ግን አሁን ምንም ችግር የሌለ ነው የሚመስለው ግን እንደዛ አይደለም። ማለት ህይወቴ በጣም ማለት ስ እንደኔ እግዚአብሔርን ፈተና የበዛበት ሰው አላየሁም። ሰላም፣ ሰላም፣ ሰላም፣ እንዴት ናችሁ ድና የተወደዳችሁ ቤተሰቦቼ ደና ናችሁ ወይ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደና ነኝ። እናንተም እንግዲህ ወይ ያላችሁበት ሰላም፣ ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ አለው ደና ነኝ። ያው ሰሙኑን ሰሙኑን በጣም ጥሩ ሁኔታ ላይ አልነበርኩም እና ብዙዎቻችሁም እያስጨነኩ ነበር። ግን ያው ልክ እኔ ያው በቃ በጊዜው የተሰማኝን ነገር በቃ የእኔ ሲሰማኝ ያው ላይክ እንደዛ በጣም ያና ሰው አስጨንቃለሁ ብዬ አስብ ነበርን። በነገራችን ላይ ግን ያው ሳላቅ ደግሞ በጣም ብዙ ሰዎችን አስጨንቅ ያለሁኝ እና ዛሬ ብቻ ስለሆነ ጉዳይ ስለ እያንዳንዱ ነገር ልነግራችሁ ነው ወደ እናንተ የመጣሁት ያው እንደዚህ አይነት ቪዲዮ ነው መስራት እኔ እንደማልወድ ታውቃላችሁ። ማለት አልወደድም እንደዚህ አይነት ቪዲዮ መስራት በጣም የሚያስጥላኝ፣ ግን ያው አሁን ላይ ማውራት ስላለብኝና ና ማውራት ስላለብኝ ና እናንተም ማወቅ ስላለባችሁ ምክንያቱም ይህንን ነገር እስካልተናገርኩኝ ድረስ እናንተም ነገራቶችን በሌላ እየወሰዳችሁ የሆነ ነገር እየተቀየማችሁ ነው የምትሄዱት። ስለዚህ ያለውን እያንዳንዱን ነገር ዛሬ እነግራችኋለሁ። በመጀመሪያው በመጀመሪያ ምንድን ነው መሰላችሁ ያው በጣም ነገራቶችን እያየው ነው ምናምንና ያው እያየው ነው ምናምን አይ ከመስቀል ጊዜ ጀምሮ ምናምን እያየው ነው እና በእኔ በጣም አዝናችኋል ብዙዎቻችሁ በእኔ ተከፍታችኋል። እና ማለት እኔ ይህንን ማየት አልፈልግም እንደ እውነቱ ስነግራችሁ ማለት ነው። ምክንያቱም እስከ ዛሬ ድረስ እዚህ የደረስኩትም ብዙ ነገር ያለፍኩትም ከእናንተ ጋር ብቻ ነበረ፣ ገብቷችኋል። ማንም ከጎኔ አልነበረም። እግዚአብሔር ይመስገን ዛሬ እየው ባለ ከጎኔ አለ ግን የዛኔ ደግሞ እኔ ብቻዬን በነበርኩበት ሰዓት ብቻዬን ስታገል፣ ብቻዬን ብዙ ነገር ሲሆን፣ ብቻዬን ሳለቅስ፣ ብቻዬን ስደሰት፣ እናንተ ብቻ ነበራችሁ ከኔ ጋር የነበራችሁት እና በምንም ተአምር ማለት ምንም ሊቀር ይችላል፣ ምንም ማለት ነው ምንም ሊቀር ይችላል፣ ግን እናንተ ተቀየማችሁ፣ ተከፍታችሁብኝ፣ ምናምን ማየት አልፈልግም በመጀመሪያ ማለት ነው በፍጹም የማልፈልገው ነገር ስለሆነ ነው። ማለት ይሄ ስለይሄ ስለሌላው ነገር ምናምን አይደለም። ግን እኔ እናንተ ሄለን አንቺ እንደዚህ አይደለም የምንጠብቅሽ እንደዚህ አይነት ነገር ማለት እንደዚህ አይነት ሰው መሆንም አልፈልግም። ማስከፋት አልፈልግም። ምክንያቱም ትላንት መርሳት ስለማልፈልግ ማለት ነው። ትላንት ያሳለፍኩትን ህመም፣ ትላንት ያሳለፍኩትን እያንዳንዱን ነገር መርሳት አልፈልግም። ምክንያቱም ምንድን ነው ይሄ ትላንት ያሳለፋችሁትን ህመም ስትረሱ ሁለት አቢስ ነው የምትሆኑት እና እንደዛም አይነት ሰውም አይደለው ሲጀመር ማለት ነው። በመጀመሪያ ደረጃ እንድታቁል የሚፈልገው እኔ ያው ብዙ ነገርን ስለ ራሴ መጥቼ ማላብራራው ስለ ራሴ መጥቼ ማላወራው ነገራቶችን ማለት ትረዱኛላችሁ በቃ እኔን ያቁኛል ብዬ በቃ እኔ ስለሚያውቁኝ ስለ እኔ ማብራራት አይጠበቅብኝም። እንኳን አደለምና ና ለእናንተ ብቻ አደለም ሌላ አዲሱ እንኳን ሰው ወደ እኔ ህይወት ሲመጣ እናንተ ናችሁ። ብዙ ጊዜ ኮሜንት ላይ አረ ሄለን እኮ እንደዚህ አረ እንደዚህ አታደርግም እንደዚህ ምናም ብላችሁ ባህሬን እንኳን የአዲሱ ሰው እንዲላመደው እንኳ የምታደርጉት እናንተ ናችሁ ነው አሁን ደግሞ ሳይ ምናምን ነገራቶች ምናምን በብዙ መንገድ እንትን እያሉ ነው። ያው ያ ነገር የእናንተ ጥፋት ነው እያልኩኝ አይደለም። ምክንያቱም ምን ያው በቃ ነገራቶችን መናገር ወይም ደግሞ መናገር ወይም ደግሞ ብዙ ነገራቶች ሲሆኑ ወደ ሚዲያ እንደ በፊት መጥቼ ቪዲዮ ለእናንተ መስራት ስላቆምኩ ነው። ማለት እንዴት ነው፣ እያንዳንዱ ክስተት በፊት ያው ታውቃላችሁ፣ እያንዳንዱ ነገር ሲሆን ሲከፋኝም መጥቼ እናገራለሁኝ ለእናንተ እንደዚህ እኖራለሁኝ ምናምን። በቃ ብቻ የሆነ ቪዲዮዎችን ምናምን ቶሎ ቶሎ ለመልቀቅ ሞክር ነበረ በፊት አሁን ግን በቃ ነገራቶች በጣም ስለከበዱ ቪዲዮም ለእናንተ ቶሎ ቶሎ መምጣት አልቻልኩም። ያ ነገር ደግሞ ማለት ከብዙ ሰው ክብር ማለት ያው ለእኛ ክብር ስለሌላት ነው ነው ለዛ፣ አይደለም ለእናንተ ክብር ስለሌለኝ ወይም ለእናንተ ቦታ ስለሌለኝ አይደለም ያንን ነገር ያደረኩት ማለት ነገራቶች። በነገራችን ላይ የሆነ ሰዓት ላይ ማለት ይሰለቻሉ እኔ ሁሌ እናንተ ጋር የእንትን እንደዚህ ከፍቶኛል እንደዚህ ተከፍቻለው እንደዚህ ገጥሞኛል የሚል ቪዲዮ እናንተ ጋር ሁሌ እንደዚህ አይነት ቪዲዮ አይደለም እ መምጣት የምፈልገው ከዛ የቱ ጋር እንደተለያየ ታውቃላችሁ? ህይወቴና ይሄ ህይወቴና እኔ እናንተ ማምጣት እናንተ ጋር ማምጣት የምፈልገው ነገር ተለያየብኝ ማለት እኔ መስራት ለእናንተ ምፈልገው ደስ የሚል ቪዲዮ እናንተ የምትደሰትበትን ቪዲዮ ነው። ግን እኔ ህይወት ላይ ደግሞ ያለው ነገር በቃ ሁሉም ነገር ደስ የሚል ለንጋር አይደለም ማለት። ህይወት ላይ ያለው ነገር ብዙ ነገር የሚያሳዝን ነገር ነው። ስለዚህ እናንተ ጋር በየቀኑ የሚያሳዝን ነገር ይዞ ከመምጣት ደግሞ ቪዲዮ ለመስራት ይሻላል ብዬ አሰብኩኝ። እንደራሴ እንደዛ ብዬ አሰብኩኝ። ስለዚህ እንዴት አደረግኩኝ፣ በቃ እኔ ማለት አላቅም በመጀመሪያ በጣም በጣም የከፋኝ፣ ምክንያቱም የሆነ ነገራቶችን ምናምን በእርግጥ ያው እናንተ በቪዲዮ አይታችሁ ነው ማለት ነገራቶችን እንትን ልትሉ የምትችሉት ያው ስለ እየሳኩ ስለሆነ ምንም ማለት በቃ ችግር እኔ ጋ አሁን ላይ ምንም ችግር የሌለ ነው የሚመስለው፣ ግን እንደዛ አይደለም ማለት ህይወቴ በጣም ማለት በህስሞ እንደኔ እግዚአብሔርን ፈተና የበዛበሱ አላየውም። በጣም ብዙ ሰዎችን አውቃለሁ። በጣም ብዙ ሰዎችን አይቻለሁ። ብዙ ሴቶችንም አይቻለሁ። ግን እንደኔ ማለት ፈተናው የማያልቅ ሰው ግን አይቻላቅም። በፍጹም ማለት ነው ማርያምን በቃ እንደኔ እንደዚህ አንድ ደረጃ አልፎ ሰው ቢያንስ የሆነ ትንሽ እንኳን እረፍት አለው ለፈተና። ግን እኔ በጣም ድግግም እያለ ህይወቴ ላይ ወደት የሚሰብረኝ ነገር በቃ ብቻ እያንዳንዱ ነገር ህይወቴ ላይ ተስፋ እንድቆርጥ የሚያረገኝ ነገር ብቻ ነው ያለው እና በቃ ብቻ እኔ እያንዳንዱ ነገር ተስፋ የሚያስቆርጥ ሆኖ ሳለ ነው እግዚአብሔር ቪዲዮ የሚለቀው ራሱ ስለ በቃ አላደል ጭራሽ ላለመጥፋት ምናምን ብዬ በቃ እናንተም እንዳትቀየሙኝ ምናምን ብዬ ነው በቃ የሆነ ቪዲዮ እንኳን ተሰርቶ በቃ የሚለቀቀው እንጂ እኔ ቪዲዮ የመስራትም ነገር ላይ አይደለም ያለሁት። ማለት በህይወቴ በቃ በጣም በጣም የመጨረሻ ተስፋ የቆረጥኩበት ሰዓት ነው አሁን ላይ ማለት ነው። በጣም የመጨረሻ እና ምን ለማለት ፈልጌ ነው አሁን? እኔ እናንተ ከእናንተ ፈልገው ነገር አለ፣ ከእናንተ ፈልገው አንድና አንድ ነገር ማለት ነገራቶችን ምናምን ያው እንድትረዱኝ ነው ፈልገው ማለት። ቪዲዮ ማል ሰራላችሁ ወይ ጥጋብ ምናምን አይደለም፣ እግዚአብሔር ነው የምላችሁ ወይ ጠግቤ፣ ወይ ደግሞ ክብር ስለሌለኝ ለእናንተ ምናምን አይደለም። ማለት ታቁኛላችሁ። ደና በሆንኩኝ ሰዓት ማለት ጓደና በሆንኩኝ ሰዓት አለ በከፋኝም ሰዓት በቃ እሞክራለሁኝ። ገባችሁ አደለ ሆስፒታልም ምናምን አሞኝም ቪዲዮ ይለቀቅ አደለ በቃ ያ ነገር እኮ የሚሆነው እያንዳንዱን ነገር ክ በቃ እንድታዩት ነው። ግን ያ ነገር ደግሞ ይሰለቻል፣ የሆነ ሰዓት ላይ ይሰለቻችኋል ያ ነገር ማለት ሁሌ እንደዚያ አይነት ቪዲዮ መልቀቅ ሁሌ እንትን ሐኪም ቤት ሄዶ ቪዲዮ መልቀቅ ሐኪም ቤት ሁሌ ሲሄድ መቅረጽ ይሰለቸኛል እኛንም ገባችሁ አይደለ እና እኔ ብቻ ያው ታቁኛላችሁ ብዬ አስብ ስለነበረ ምናምን ትረዱኛላችሁ ሁሉንም ነገር ታቁኛላችሁ እስከ ዛሬ ድረስ ቢያንስ አንድ አመት አብረን ቆይተናል ከዛም በላይ ደግሞ የቆየንባቸውም ሁኔታዎች አሉ ምናምንና ታቁኛላችሁ ብዬ ስለማስብ በቃ ማለት ቪዲዮ ምናምን በቃ እያንዳንዱን ነገር ባይዘው ምንም እንትን እያለኝ አይደለም ማደርገው ያው ባለፈውም ምናምን እያላችሁ ነበረ ፊትሽ ምናምን ምናምን ግን እኔ እዛኔ ምንም አላልኩም፣ መጥቼ ምናምን እንደዚህ ነው እንደዚህ ነው አላልኩም። ለምን እናንተም በቃ ከእንደዚ አይነት ነገር ሁሌ እንደዛ ማለት ይሰለ ይቻል፣ ገብቷችኋል። ሁሌ ያሞኛል። ሁሌ እንደዚህ ማለት ይሰለ ይቻል እና እና ሁላችሁም ለምንድነው ፕሮፋይል ያጠቋሽው? ምን ሆነሽ ነው? ብዙ ጥያቄ በውስጥ እየጠየቃችሁ ነው ልክ በጣም ብዙ ሰው እግዚአብሔርን ነው ብላችሁ፣ በጣም ብዙ ብዙ ህዝብ ማለት ይቻላል ብዙ ሰው ነው በጣም ያንን ጥያቄ እየጠየቀኝ የነበረው። ስለዚህ ዛሬም በቪዲዮ የመጣሁት ይህንን ነገር በደንብ ግልጽ ላደርግላችሁ ስለምፈልግ፣ ከዚህም በኋላ ደግሞ ምንም አይነት ነገር ቢፈጠር እንድትረዱኝ ስለምፈልግ ነው ይህንን ቪዲዮ ዛሬ የሰራሁት። እኔ ማለት አልፈልግም ተከፍቼ እናንተ ጋር መምጣት እናንተ ተከፍታለች ብላችሁ እንድታዝኑ ምናምንም አልፈልግም። ግን ዛሬ በቃ ማውራት ስላለብኝ ነው ማውራው እያንዳንዱን ነገር ማውራት ስላለብኝ መናገር ስላለብኝ ነው የምናገረው። ይህንን ነገር በእርግጥ እኔ ማውራት አልፈልግም ነበረ ምክንያቱም ለምንድነው መሰላችሁ ይሆን አለ አይደል አንዳንዴ በቃ የሆነ ራሳችን ውስጥ ብቻ መቀመጥ ያለባቸው ነገራቶች መወራት የሌለባቸው ነገራቶች አሉ ግን ማውራት ስላለብኝ መናገር ስላለብኝ እናንተም እውነቱን አውቃችሁ ቢያንስ እኔ ነገ ላይም ተቀይማችሁኝም ቢሆን ምንም ቢሆን እውነቱን አውቃችሁ ከሆነ ምንም አይመስለኝም ግን ልክ ካላወቃችሁ ግን ነገ ላይም የሆነም ነገር ቢፈጠር ብትነግሪ ኖሮ በቪዲዮ ብሳሪ ልኖሮ መባሉ አይቀርም እና ዛሬ እነግራችኋለሁኝ ምን እንደሆነ ማለት ነው ይኖራለሁ። አንደኛ በጣም ብዙ ጊዜ በተደጋጋሚ ያው ሲያመኝ፣ ታውቃላችሁ ሆስፒታል ስገባ ረኞች አልጋ ላይ ብቻ ታውቃላችሁ፣ ብዙ ነገር ከበፊትም ጀምሮ ምናምን እና እያንዳንዱን ነገር ምናምን ታውቃላችሁ እና ማለት መሀል ላይ ደግሞ ለትንሽ ጊዜ ተሽሎኝ ነበረ። ተሽሎኛል ማለት እኔ በቃ ማለት ያ ነገር ህመሙ ሳይሰማኝ ሲቀር በቃ የተሻለኝ ማለት በቃ ያ ነገር የጠፋ ነበር የመሰለኝ እና ግን ደግሞ ያው አሁን ያ ነገር ደግሞ እስከ ሰርጀሪ ድረስ ያደርሳል። ያው ከሁለት ወር በኋላ ኦፕራሲዮን አለ እና ከሁለት ወር በኋላ ኦፕራሲዮን ትደረግ ያለች ተብያለው። እኔ ይህንን ምነግራችሁ ማለት መናገር ፈልጌ አይደለም፣ ግን ደግሞ ነገራቶች እየተባባሱ እየመጡ ስለሆነ ቪዲዮ ባሰራው ቁጥር እኔ እግዚአብሔር ነው የምላችሁ። ማለት በጣም ሰለችኝ አመመኝ። ማለት በቃ ይሰለቻል፣ ሁሌ አመመኝ እያልኩኝ ማለት። እንዴት ነው ሁሌ አመመኝ እያልኩኝ ቪዲዮ ማለት? ያው ትረዱኛላችሁ ብዬ አስባለሁ። ይሄንን ማለት ነው ሁሌ አመመኝ ብዬ ቪዲዮ ልለቅ አልችልም ሁሌ እኔ በሳምንት ሁለት እና ሶስት ቀን ሆስፒታል መሄድ ከሆነ በሳምንት ሶስት ቀን እኔ የሆስፒታል ቪዲዮ ማለት ቀርጬ መልቅ ማለት አይመጣውም። ማለት አሁን ይህ ህይወት ነው የሆነ እንትን አይደለም፣ እና እንደዚህ አይነት ነገር በቃ ማለት አይሆንም። ብዙ ጊዜ የሆነ ዝም እያልኩ ምናምን ብዙ ጊዜ ያው እናንተ ታውቃላችሁ፣ በተለይ የሆነ ነገር ትንሽ ፊቴ ምናምን ይቀያየራል። አሁን ባለፈውም እንደዛ ምናምን እና ያው በጣም ያው ያጠቋልኩትኝ ማለት በጣም ተሰማኝ ምናምን። በቃ ማለት ኦፕራሲዮን ደረጃ ምናምን ሲባል ማለት በቃ የሆነ በልጅነት ምናምን መከራይ በዛና ያው ማለት ይህን ያህል ነገራቶችን ያው ልጅ ባልሆንም ህፃን ልጅ ባልሆንም ግን ነገራቶች ደግሞ በዚህ ልክ ምናምን ወለት ነገራቶች በዚህ ልክ መደራረባቸውን ሄላይ ነው አስጠለኝ፣ በጣም ደበረኝ። በቃ ተደራረቡ ብዙ ነገራቶች ህይወቴ ላይ ምናምን እና በጣም ይህ ከጭንቅላቴ ሲበልጥ ችዬው ነበረ ላለመናገር። በቃ ማንም ማያቅ ምናምን ሄዳለሁ ሆስፒታል፣ መለሳለሁ ራሴ ምናምን። በቃ የሆነ ቦታ ሱቅ እንደሚሄድ ሰው ምናምን ነው የምሄደው እና ማንም አያውቅም። ግን ዛሬ አልቻልኩም። በቃ የዛኔ ፕሮፋይል ምናምን ቲክቶክ በቃ ማለት ስሰማ የሆነ በፊት የሆነ በእንትን ምናምን እንደዚህ በኪኒን ምናምን በቃ እንደዚህ በመርፌ ምናምን ሚሻሌ ነበር የመሰለኝ መጀመሪያ ላይ እና ከዛ አይደለም፣ ኦፕራሲዮን ደረጃ ያደርስሻል እና ምናም ሲሉ ወለት በቃ የሆነ ተስፋን የቆረጥኩት በህይወት ምና። ምክንያቱም የሆነ እንደዚያ የሆንኩት እኮ በቃ ኦፕራሲዮን መደረግ የተጀመረ እኮ በእኔ አይደለም በእርግጥ ግን ነገራቶች ሁሌ እኔ ላይ ምናም መደራረቧቸው ብዙ ነገራቶች ሁሉ ተደራረቡብኝ እና ምናም ለዛ ነው ፕሮፋይል ያጠቋልኩት። ካስጨነቅኳችሁ ምናምን ይቅርታ። እየጠየቃችሁም ያልመለስኩት በጣም ብዙ ሰው ስለሆነ የጠየቀኝ ለሁሉም መመለስ ስለማልችል እና ብቻ ለሁሉም ነገር እንግዲህ እስከ ዛሬ ተቀየማችሁኝም ከነበረ ይቅርታ። እኔ ክብር ለመንሳት ምንም ለማለት ሳይሆን ብቻ ለእያንዳንዱ ነገር ነው። የሆነ በጣም የከፋኝ ምን እንደሆነ ታውቃላችሁ? እኔ ምንም ሆነ ምን እናንተ እንድትቀየሙኝ የማልፈልገው እናንተ በክፉ ቀሪ ስለነበራችሁ ነው። ማርያምን ማርያምን ነው ብላችሁ ማለት በክፉ ቀኔ የነበራችሁት ስወድቅም ሆነ ስነሳ ጉልበቴ የሆናችሁኝ ስነሳ እናንተ ነበራችሁና ያ ነገር በፍጹም እንትን እንዲል አልፈልግም። ማለት ውለታ ቢስ መሆን አልፈልግም። በቃ መቼም ማለት ነው እና እናንተን አንድ ቀንም እንኳን እናንተን የሚያስከፋ ስራ መስራት አልፈልግም። እና ሁላችሁም እንድትረዱኝ እና እንድታቁ ነው የምፈልገው፣ ይህንን ነገር ምናምን እና ብቻ፣ ያው የተፈጠረው ነገር ይሄ ነው። ከሁለት ወር በኋላ እንግዲህ እስከ ሁለት ወር ምናምን ያው መድኃኒት ምናምን አለኝ ከታተላለሁ። ከሁለት ወር በኋላ ያው ኦፕራሽ ሆናለኝ እና ያው ይህንን የምነግራችሁ በሄድኩ ቁጥር እኔ ሆስፒታል አልቀርጽም ማለት እንደዚህ አይነት ነገር በቃ ማለት እንደዚህ አይነት ነገር ስለማልፈልግ ነው። እና ያው ደህና ነኝ እኮ ምናምን እንቀሳቀሳለሁ ምናምን ግን ያው ውስጤ በጣም ተጎድቶ ነው እና ይሄ ደግሞ ማለት አሁን የእንትን ያለ ነገር አይደለም ምናምን ከልጅነቴ ምናምን የነበረ ነገር ነው። ግን ያው ይተዋል ተብሎ እየታሰበ ነበር ግን ያው ተመልሶ እንትን አለ ብቻ እኔ ያው በጣም ስለከፋኝ ይህ ነው እና እና ያው ይቅርታ እንግዲህ በጣም ከፍቶኝ ስለነበር ነው። እና እንደዚህ ነው ያለው ነገር እንደዚህ ነው በቃ። የተፈጠረው ነገር ይሄ ነው። እና በህይወታችሁ ውስጥ ማለት ነው እኔ አንድ ነገር የምነግራችሁ ነገር በህይወታችሁ ውስጥ ብርም ቢኖራችሁ ምንም የትኛው ምንም ነገር ቢኖራችሁ ግን ማለት ሰውን ግን የሚተካ ነገር የለም። በህይወታችሁ ውስጥ ቢያንስ እንኳን ስታስቡት አሟቹ እንኳን ካጠገባችሁ የሚሆን ሰው ካላችሁ በህይወታችሁ ውስጥ ማለት ትልቅ ነገር ነው። እና ብቻ የምላችሁ ምንድን ነው መሰላችሁ፣ እኔ እንጃ በቃ ሁሉም ነገር ማለት ተደራረበብኝ እና በቃ ሁሉም ነገር ነው የመጣብኝ ምናምን የሆነ የሆነ አጠገቤ ላይ ማማክረው ትልቅ ሰው የለም ምናምን። እንዲህ ነው እንደዚህ ይደረግ እንደዚህ ይሁን እሚለኝ ትልቅ ሰው የለም። በቃ ማለት እዮብ ነው እዮብ ደግሞ ትንሽ ነው ከእኔ ያንሳል ከእኔ ያንሳል። ምንም ማለት በቃ የሆነ ደፍራጁ ምንም የማታወሩትን ምናምን ያው ከኒ ስለሚያንስ ማለት ነው ግብቻ ኖርማል ነው ችግር የለውም። ስለ ሁሉም ነገር ያስቀየምኳችሁ ነገር ካለ ይቅርታ አድርጉልኝ። እና በቃ ይህንን ልንገራችሁ ብዬ ነው የወጣሁት ዛሬ ቪዲዮ የሰራሁት። ይህንን ልንገራችሁ ብዬ ነው እና አሁን በቃ ሌላ ምላችሁ ነገር የለም። ብቻ ስለ ሁሉም ነገር ማለት ውስጣችሁ ላይ ማናችሁም ቂም እንዲትዙብኝ አልፈልግም። ያጠፋሁትም ነገር ካለ ይቅርታ እና እንግዲህ ደህና ነኝ እኮ ማለት ያው እሄዳለሁኝ ምናምን ወደ ውጭ ማውጣት ምናምን ይችላለሁኝ፣ ግን ያው ውስጤ ነው በብዙ የተጎዳው እና ብቻ ይህንን እንትን ልበላችሁ ብዬን የመጣሁት። መልካም ጊዜ ይሆንላችሁ በቻልኩት መጠን በቪዲዮ ለመምጣት እሞክራለሁኝ ግን እንድታስቡልኝ የሚፈልገው ነገር ደግሞ ያው ከቀረው ምናምን ወይ በቃ አሞኝ ይሆናል ወይ ሆስፒታል አስተኝተውኝ ይሆናል እኔ ደግሞ ማለት እንድታውቁት የምፈልገው ነገር ሆስፒታል በተኛው ቁጥር ቪዲዮ አልቀርጽም በቃ ማለት እንድትረዱኝ እፈልጋለሁኝ ማለት እኔ በሳምንት ሶስት ቀን ሆስፒታል በገባ ሶስቱም ቀን ቪዲዮ አልቀርጽም ተረዱኝ ይህን እና በቻልኩት ሁኔታ ግን በቪዲዮ እመጣለሁ ለመምጣት እሞክራለሁኝ በቪዲዮ እና ለዚህ ነው እያንዳንዱ ነገር ለዚህ ነው እንትን ያልኩትኝ ለዚህ ነው የጠፋሁትና የሆነ እንትኔም ማለት ቪዲዮ ምናምን ስሰራ በእርግጥ አ የሆነ ሞራዴ ምናምንም የጠፋው ያው ህይወቴ ላይ በእንደዚህ አይነት ነገር ስለተፈጠረ ነው። እና ብቻ በቃ እንደምትረዱኝ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ እና ቻው።